ሰጣችሁን ያች፣ አንቺን ማንንም የተናገረ እኔ ዴቪን ፈልጌ ነው የመጣሁት። ምንድን ነው እንደዚህ? ያዙኝ ልቀቁኝ ማለት እስቲ ያምሻል እንዴ? በዚህ ወጣ ሰው ምን ሰራልሽ? ዴብዬ አንተ ፈልጌ ነዋ የመጣሁት ሌላ ምን ምክንያት ይኖረኛል? እውነት በጣም ነው የናፈከኝ። እንዲህ በቀላሉ ምሸብሮ ሰዎች ከሆነ ተሳተሻል። መቼም እንዳታስብሽ? ዴብዬ እውነት እልሃለሁ እኔ ከልቤ ነው ማውራህ እያስመሰልኩ አይደለም። ልብሽን ጠንቅቄ ባላውቀው በቀላሉ እሸወድልሽ ነበር። አሁን ግን ከራሴ በላይ ስለማቅሽ ባደረክ ምን ይሻል? አሁን የድሮዋ ሜላት አይደለሁም። እኔ ተቀይሬ ያለሁ እኔ አልፈልግም አይገባሽም እንዴ? ተማርሽም አልተማርሽም እኔ አንዴ ያንዴ ቆርጦልኛል? ተቀይመህ ነው የምትናገረኝ። አውቃለሁ ብዙ ነገር አድርጌያለሁ ያደረግኩት ነገር ልክ አይደለም ትክክል እንዳልሆነ እያወቅሽ አይንሽን በጨዋጦች መምጣት አልነበረብሽም ዴብዬ ከረፈ ደንብ ቢሆን እኮ ስህተቴ ገብቶኛል እባክህን ይቅርታ አድርግልኝ እየቀለድሽም ይህ እኮ ህይወት ነው ህይወት እንደሆነ ገብቶኝ እኮ ነው አፍረቴን ሸፍኜ ደፍሬ አንተ ጋር የመጣሁት ሜላት ካጠገቤ እንድርቂ ነው የምፈልገው አጉል ባጸባርቂ ጥሩ ነው ለመራቅ ሞክሬ ነበር ግን ፈጽሞ ልረሳህ አልቻልኩም እንዴ ያኔ አንቺን መርሳት አልቻልኩም ስልሽ ምን ነበር ያልሹ ምን ነው ረሳሹ እንዴ ዳዊት ምን ልትሰራ መጣ? ልረሳሽ አልቻልኩም ሚሉ ታዲያ ቤቴ ድረስ ምን አስመጣ? ስትናፍቂኝ፣ ታዲያ ምን ላርግ? እባክሽ ደግመሽ አስቢበት። ምንም ደግሜ የማስበው ነገር የለም። አንዴ አስቤ ወስኜበታለሁ። ወደ ኋላ መመለስ አልችልም። እኔ ግን አልቻልኩም። እስኪ አትቀልድ አሁን። እዚህ አንድ ላይ ማንም እንዳያየን ብንሄድ አይሻልም? ሰው እንዳያየን? ድሮ እኮ ከኔ ጋ መታየት ደስ ይልሽ ነበር። እሱ ድሮ ነበራ። እባክህ አስሬ እየተመላለስክ እየደወልክ አትበጥብጠኝ። በቃ እርሳኝ፣ የኔና አንተ ነገር ተቋጭቷል። እንዴት እረሳሻለሁ ሜላት ለአንቺ ያለኝን። ልታላዝንብኝ ነው እንዴ የመጣኸው? እንዴት ሁለታችን ግንኙነት እንዲሁ በቀላሉ ተቋጭቷል ብዬ እቀበላለሁ? እሱ እኔን የሚመለከት ጉዳይ አይደለም። በቃ ኔ ማስታወስ ስለማልፈልግ እረስቻችኋለሁ። ተይ በውሳኔዎችሽ በኋላ እንዳትቆጭ። የሚቆጨኝ ካንተ ጋር ከቀጠልኩ ብቻ ነው። በቃ እኔ እንደ ረሳሁ አንተም እርሳኝ። ሜላት በቃ እነግርሃለሁ ሜላትን የጎዳት መስሎ ነው ሱስ ውስጥ የተዘፈከ? በዚህ ነው እኔ የለወጥሽ? ዳዊት፣ ስለ ራስህ ብታስብ ነው የሚሻለው። እኔ ለራሴ አልያንስም። አትምክርም። ለዛ ነዋ እንደዚህ ከሰውነት ተራ ወጣ ያገኘው። እኔ እንደፈለግኩ ብሆን አይመለከትሽም። ለካ እስከ ዛሬ ከአንተ ጋር ነው የነበርኩት። አላቅህም ነበር ማለት ነው። እኔም አላቅሽም ነበር። ለማንኛውም አትጃጃ፣ ለራስህ ወቅበት። ሜላትን ረስተህ የራስህን ህይወት ኑር። ተግባባል? እና እያደረግሽውን እንዲሁ በቀላሉ እንድረሳው ነው ምፈልግ? ማስታወሱ እኮ ምንም አይጠቅምም። ለእኔ ይጠቅመኛል። ማንን ማመን እንዳለብኝ ይደርቶኛል። ለወደፊት ህይወታችንም ምንም የሚጠቅመን ነገር የለም። ስህተታችንን እያረምን ወደፊት መሄዱ ነው የሚሻለን። በጣም ይገርማል። እኔ አንቺን ማየት እንደማልፈልግ እየነገርኩሽ አንቺ ግን ስለ ወደፊቱ ታወሪያለሽ። ምናልባት መጨረሻ ከእኔ ጋር እንደሚሆነ እርግጠኛ ቢሆንስ? ላይሽ አልፈልግም። ደግሞ እዛ ቤት ድርሽ እንዳትይ ገባሽ? በቃ ነዲሴዎች ጀምሬያለሁ። አዲስ ህይወት ጀምራለሁ። ይሄማ ውሸት መሆን አለበት። ማጣራት ሳይኖርብኝ አይቀርም። ሳይወጡ ያቺ ነገረኛ የሆነች ሴት መታ ነው። ማን እሷ? ያቺ የዳዊት ፍቅረኛ ነኝ የምትለው እኔ ባላምንበትም በጠዋቱ። አይገርምሽም? እንደ ብርዶ ነጋሪ በለሊት ሰው ቤት መምጣት ምን ይሉታል? ጤነኛ ትመስልሻለች ልጅ። ምን ብሎ ነው የምትለው? ምንድን ነው የምትፈልገው? ምን አውቅላት አለው? አንዳንዱስ ፍቅር ሳይሆን ዝግመት ያለበት ነው የሚመስለው። ሙጭጭ አለችበት እኮ። እኔ ሰውን እያሳዘነኝ ነው። ምን ሆኖ ደሞ የሚያሳዝንሽ? አታዩም? በስንት ነገር ተወጥሮ፣ በዛ ላይ አንቺና አልማዝ ከካሊብ ጋር እንዲጣላ አድርጋችሁታል። አንቺ ልጅ እንደዚህ አይነት ነገር ሁለተኛ እንዳታወሪ ያላልኩሽም። የእኔ ያለማውራት እውነትና አይቀየርም። አሁን ሌላውን ነገር ታየና፣ የት ሄዳ ነው ዳዊት? መቶ ጆሮዋን አንጠልጥሎ ላስወጣት። አረ ጭካኔው ግን የምርሽና፣ ገና ሲያት እንደብድ ነው የሚያደርገው። ተበሳጭቶ እየገፈተረ ነው ያስወጣት። እንደ ሁኔታው ከሆነ ተመልሳ የምትመጣ አይመስለኝም። አይ በቀላሉ ተስፋ ትቆርጣለሽ ብለሽ ነው። ሲጀመር አይፈልጋትም። አይኗ አለው እዚህ ቤት ነው ጭራሽ። ያችን ማየት አይፈልግም። ቆይ እሱ እንዴት አወቅሽ? እኔ እኮ ወንድ ልጅን የሞቅ ልዩ ተሰጧልኝ። እንደዛ ከሆነ ደስ ይለ። እኔን ያልገባኝ ነገር ምንድ ነው፣ ይህን ሰሞን ስለ ዳዊት አጥብቀሽ ጠየቅሽ። እንድ ተጣዩ አለብን። እንድ አበባ፣ በማይመለከትሽ ጉዳይ ጣልቃ አትግቢ። በቃ አሁን ወደ ስራሽ ተመለሽ። ምንድነው ወሬ እየጀመሩ ማቋረጥ? ትጠይቅኝ ትጠይቅኝ። ወደ ስራሽ ግቢ፣ ወደ ስራሽ ግቢ። ትኛለሽ። እኔ የምለው ስራሽ ላይ እኮ ይሄን ያክል ትኩረት ብታደርጊ የት በደረስሽ። አባባ በቃ አሁን የሚሰራ ነገር ካለ ሰራሪ። ምንድን ነው እንደዚህ ለወሬ ሰፈ ማለት። እሷ ወሬ የማትወዳት መስል ከኔ ጋር ተለቃቀምና ሉሊቴ ስለ ወደፊቱ ግን ምን ታስቢያለሽ? ስለ ወደፊቱ ስትል ማለት፣ ወደፊት ምን ሊገጥመን እንደሚችል አልገባኝም። ምን ሊገጥመን ይችላል ነው ወይስ እንለያያለን ብለህ ስጋት አልደረብህ? እረ እንደዛ ማለት ፈልጌ አይደለም። ሉሊቴ ማለት የወደፊት ሕይወታችን ምን ሊመስል እንደሚችል ሳስብ፣ እኔ እንጃ ካሊ። እኔ የወደፊት ሕይወታችን ምን ሊመስል እንደሚችል አስቤው አላውቅም። ለምንድን ነው የማታስቢው ነው ወይንስ የኛም ፍቅር ጊዜ እንደማሳለፍ ያክል ብቻ ነው የምትጠቀሙ? አረ ካሊብ፣ እኔ እንደዛ ማለት አይደለም። ታዲያ ምን ማለት ነው? አስቤው አላውቅም ማለት ነው እንደማንለያ እያውቃለሁ፣ ግን ደግሞ ወደፊት ምን ሊፈጠር ይችላል የሚለውን ነገር አስቤው አላውቅም። ደግሞ እውነቴ ነው። እየቀለድሽ አይደለም ማለት? እየቀለድኩ አይደለም። አሁን ስትጠይቀኝ ነው ትዝ ያለኝ እንጂ፣ ወደፊት ምን ሊፈጠር ይችላል የሚለውን ነገር አስቤው አላውቅም። በዛ ላይ ደግሞ አሁን ላይ እኔ ትምህርቴ ላይ ነው ፎከስ ማድረግ የምፈልገው። ሉሊት፣ በጊዜ ብናቅድበት አይሻልም? ካሊብ ሁሉም ነገር እኮ በጊዜ ነው የሚሆነው። በዛ ላይ ደግሞ ብዙ መስመር ማስያዝ ያለብን ነገር አለ ኳ አንተ ምን አስበህ ነው? ማታ ከመተኛቴ በፊት ስለ እኔና ስለ አንቺ እያሰብኩ ነበር ካሊብ። ግን የምርህን ነው? አሁን ላይ ሆነ ስለ እንደዚህ አይነት ነገር እያሰብክ ያለሁ ማለት? ቢያንስ እንኳን አሁን ላይ ያለንን ትምህርታችንን እንኳን በስርዓት እንጨርስ እንጂ ለምን አላቅድም? ከእንግዲህ እኮ ጉዟችን ወደዛው አይውለ እኔ ብዙ ህልሞች አሉኝ። ቅድሚያ እነሱን ነው ማሳካት የምፈልገው። ታዲያ አብረን ሆነን ማሳካት አንችልም? አው፣ ግን በኃላፊነት ላይ ኃላፊነት ሲደረብ በጣም ይከብዳል ብዬ እኮ ነው። ቆይ እንዴት ነው የምታስቢ? ትዳር እኮ የምንመሰረተው ለመተጋገዝ ነው እንጂ ኃላፊነት ላይ ኃላፊነትን ለመጨመር አይደለም። ይገባኛል፣ ግን ደሞ አሁን የምናወራበት ሰዓት አይደለም። ለማንኛውም ግን አስቢበት። እኔ መለካሌ ሜሮ ልታገባ እንደሆነ ሰማ። ታዲያ ሌላ ምን አማራጭ አላት ብለች ነው እንዴት? ቀድሞ አርግዛለች። ለዛ ነው የሚጋቡት። አረ እባክህ! አዎ እንጂ ልጁን እንደማትፈልገው እና ለጊዜው ብቻ እየተጠቀመችበት እንደነበር ነው የምታወሩ። እና ታዲያ ማርገዟ ነው እንድታገባ ያስገድዳት? ታዲያ ከዛ ውጭ ምን አማራጭ አላት ብለች ነው እንጂ ማንም ሰው አይፈልጋት። የትም ስትል ከሰከስ የወለደችው ማን ያሳድግላታል? የምሬን ነው። ግን ካሊ፣ ይህ ንግግር ካንተ ነው እየወጣ ያለው? ሉሊት፣ እውነታው ነው የትኛውም ወንድ ቢሆን ይሻላት ስለዚህ ጥሩ ውሳኔ ነው የወሰነችው። አልገባኝም፣ ሉሊቴ። ምን ነው ማይገባሽ ማለት ማ እኔ ማውቀው እሷ ማግባት እንደማትፈልግ ነበር ያውም በዚህ እድሜዋ፣ ለዛውም ትምህርቷን ሳትጨርስ እኮ። በቃ አንድ ያረግዘች፣ ስለዚህ ያላት አማራጭ ተጋብታ ልጇን ማሳደግ ነው። ስለዚህ ልጇን ለማሳደግ ስትል ነው ወደ ትዳር የገባቸው ይመስለኛል። እንግዲህ የእኛ ሀገር ወንዶች አስቸጋሪ ናቸው። ወንዶቹ ደግሞ ምን ሆኑ? ከእንግዲህ ሌላ ወንድ የማግኘት ቻንሷ በጣም ዝቅተኛ ነው። እሱንም ደግሞ እምቢ የምትለው ከሆነ እንግዲህ ልጇን ያላባት ማሳደጉም፣ እንደዚህ ነው የምታስበው ሉሊቴን ያሰባርል። እኔ እንዳጠቃላይ ያለውን ነገር ነው የነገርኩሽ። በጣም ተሳስታችኋል። እንዴት ልጅን እንደ ትዳር መያዣነት ትጠቀሙበት አላችሁ? እንደ እኔ መቼ እንደዛ አልኩኝ? አንተ ባትልም ባታደርገውም፣ ሌሎቹ እያደረጉትም ጭምር ነው። ታዲያ ያደረጉትን ጠይቂያችኋ። ለምንድን ነው ላይ የምትበሳጭው? ቆይ ትንሽ እንኳን አታሳዝናችሁ? እንግዲህ ተሰብስባ መቀመጥ ነበረባት። ይሄን ደግሞ አላደረገችም። ስለዚህ ጥፋቱ የሷም ጭምር ነው። በጣም ያሳዝናል። ትምህርቷን እስክትጨርስ እንኳን ቢታገሳት ጥሩ ነበር። እንግዲህ አላቅም፣ እራሳቸው ይወጡት። ሉሊት፣ አንቺ ግን ደህና ነሽ አይደል? ምናልባት ካሌቤን ነገር አስቦበት ነው እንጂ ያለ ምክንያትማ በፍጹም አይሆንም። በሰላም ነው የጠፋሽው? ቀኑን ሙሉ ስፈልግሽ አጣሁሽ። ስልክሽንም ደግሞ አጥፍተሻል። ታዲያ ብቻሽን መሆን የምትፈልጊ፣ ስልክሽንም አድራሻሽንም አጥፍተሽ ትጠፋለሽ? ኤውል ከራሴ ጋር መነጋገር አለብኝ፣ ስለዚህ ማንም እንዲለብሸኝ ስላልፈለግኩኝ ነው። ሉሊት ሰሞኑን በጣም ግራ እያጋባሽ ትደሰቻለሽ ብዬ ስጠብቅ፣ አንቺ ግን በተቃራኒው ሀዘን ነው እየለበሽ ያሉ። ኤውል ካሊ፣ አሁን ስለዚህ ጉዳይ ማውራት አልፈልግም። በቃ ሁሉ ነገር እያሰላቸኝ ነው። ከእኔ ጋር ማውራት ነው የተሰላቸሽ? እንደ እንደሱ ማለት አይደለም ግን ደግሞ ለራሴ ጊዜ ያስፈልገኛል። ሉሊት ሰሞኑን ሁኔታሽ በፍፁም ልክ አይደለም። አው ልክ አይደለም፣ ልትነግሪኝ ትችያለሽ። ብነግረም አይጠቅምም። ስለዚህ ቅርብ ችግር የለውም፣ ንገሪኝ። የአንችን ሁኔታ ማወቅ ይጠቅመኛል። ጥሩ፣ እንደዛ ከሆነ ነግራለሁ እኮ ምንድነው። ካሊም እርግዝናው እንዲፈጠር ሆን ብለን ያደረኩ አይደል? ምን? አንቺ ነሽ። ንን እንዴት እንዴት ተናገርሽ? አው አንተ ነው ያደረከው እንዴ። ቆይ እኔን ጥፋተኛ እያደረግሽ ነው? ሲጀመር ሳንዘጋጅበት ልጅ የሚለው ሀሳብ እንዴት ልታስበው ቻልክ? በጣም ተሳስተሻል። ቆይ ባንቺ ላይ እንዴት እንደዚህ አደርጋለኝ አታውቅኝም ማለት ነው? ጥፋትህንም አታምንም አይደል? በጣም ነው ማዝ ነው። እንደዚህ የምንገማመት አይመስለኝም ነበር ካሊ። ሜሮን ላይ የተፈጠረውን ነገር በፍጹም እንዳትረሳ። ሜሮን አሃ፣ እንደዛ ነው ሀሳብሽ? በጣም ጥሩ። እንደዛ ከሆነ በደንብ ቀጥይበት ሽ ሄሎ እማዬ፣ ደህና ነኝ። እንዴት ነሽ? አይ ሁሉም ነገር ተደፋፍኗል። ይኸውልሽ እማዬ፣ አንቺ የማታውቂው አንድ አዲስ ነገር ተፈጥሯል። እንዴት ብዬ እንደምነግርሽ አላውቅም፣ ግን ሉሊት አርግዛለች። ቆይ አንቺ ምን አስደነገጠሽ? እራሷ ለምታሳደገው ልጅ እኔ እንደዚህ ነገር ማደርገው እማዬ፣ ለዛውም ያለሷ ፍቃድ። አይ በፍጹም እህቴሌማ በድብቅ ይህን ያክል ልጎዳት አልችልም። አላረገውም እማዬ አላረገውም። ለማንኛውም በቃ ሲመቸኝ መጥቼ አውራሻለሁ። ይህንን ጉዳይ ግን ለጊዜው እርሾ በቃ፣ መጥቼ እንነጋገርበታለን እሺ እማዬ ግን አብዳ ነው ወይስ የምሯን ነው? ልጁን አሶ ልጁ የምትለኝ ለነገሩ እማዬ እኮናት አታደርገውም ደግሞ ይባል ጀር ጀርማት ይም ምንድነው ይሄን ያክል በፖሊስ እስኪያስወጣሽ ነው የምትጠብቂው? እባክሽ አንቺ ደሞ ትጨመሪብኝ፣ ለራሴ ጨንቆኛል። እና አበባ ጭንቀት ማራገፊያ አይነት ያለሽ ማለት ነው። አይቢ በእናትሽ ታይኝ እኔ ዴ መጥፎ ነገር ተናግሮኝ ነግሮኝ ነው የመጣሁት። እኔ እኔ ይናገረኝ ምን ነው ምን ተናግሮሽ ነው እንደዚህ ቀስምሽ ስብርብር ያደረገው? ምን ያህል ተናገረኝ ያለ? አንቺም እኮ በዛሽው ታደ። ታ ምንድነው ሰው ሲጠላሽ ማታቂም እንዴ? ችክ ማለት ምንድነው? ቆይ ኤቢ፣ አንቺ ምን ጥፋተኛ እያደረግሽ ነው? እና ማን ሊሆንልሽ ነው? የምትመላለሺው አንቺ ነሽ፣ እሱ አልደረሰብሽ። እሱን ታየውና። እስቲ ቁጭ በይ፣ የማናግርሽ ነገር ነበረኝ። ማንን? እኔ። አዎ፣ ነይ ቁጭ በይ። እሺ። እኔ የምልሽ ኤቢዬ፣ ዴብ ግን ጓደኛ አለው? ጓደኛ ስትይኝ፣ ጓደኛ ማለት ያው የሴት ጓደኛ ነው። ያላንድማ እንደዚህ ያልገፋኝም እጠረጥረዋለሁ። ቆይ፣ በማን ነው የምጠረጥሪው? ይመስለኛል ከአንዳችን ይ ፍቅር ሳይዘው አይቀርም። አይኑ በጣም እየተንጋራተተ ነው። እኔ ፍቅረኛ አለ ወይ ነው ያልኩሽ? ፍቅርማ ከእኔ ውጭ ከማንም ሊይዘው አይችልም። እሱን እንኳን ታይሁ ማለት ብትደብር አይደል እንድህ ያመናጭቀ የሚያስወጣሽ። በይ በይ በይ፣ ዝም በይ፣ በማታቂው ነገር አትቀባጥሪ። በይ እንግዲህ እንዴት ነሽ? እኔ እኔ ልትጎጪ ነው እንዴ? እንግዲህ ታስጠይኛለሽ አለሽ። ምን ይደረጋል? አምኖ መቀበል ነው። ዝም በበይ አልኩሽ አይደል እንዴ? አሰሚ አባባ፣ ምንድን ነው? ቆይ ግን አንቺ ልጅ ምንድን ነው የምትይኝ? እኔ ምን አውቃለሁ? እኔማ ከቤቱ ይሁን ከዳዊት ይሁን ፍቅር ያዘት ግራ ግብት ነው ያለኝ። ቆይ ማረፍ አልችልም? ታዲያ እኮ የምታረፈው ሰው ቤት አይደለም። ማረፍ ከፈለግሽ ቤትሽ የለሽ? አታፍሪም እንዴ? በኢቤቴ ብቻዬን ስለሆንኩ አስጠላኝ፣ ምግብም የሚሰራልኝ ስለሌለ ከዚህ ማረፍ ፈለጉ። ቆይ ግን አንቺ ልጅ ትንሽ እንኳን ትንሽ እፍረት እንኳን አይሰማሽም እንዴ? ዴቪድ ነን ብላችሁ ማረፍ እንደዚህ የምታረጉኝ? ቆይ አባባ ዴቪድ ሲመጣ አሳይሻለሁ። እሺ፣ ሰው ቤት እኮ አይታረፍም። ማረፍ ከፈለግሽ ደሞ ቤትሽ ሄደሽ ማረፍ ትችያለሽ እኮ። እኔ ነኝ ተናገርሽኝ? ቆይ ዳዊት ይምጣሽ። እንዲውም ከዚህ በላይ ልታገስሽ አልችልም። እሺ አሁን ቤታችንን ለቀሽ ወጭለ ወዴት ነው የምወጣው? ሲጀምር ደሞ አንቺ ማን ስለሆንሽ ነው የምታዝዢኝ

ይሄ እናንተ ጉዳይ ነው። እሷን በማላችን አታስገባት። ሴት ልጅን ስጎዳ ማየት አልችልም። አሁን ቲ ልጅ አለቃት፣ አለቃት። እኔ እስካልፈቀድኩላት ድረስ የትም ችግር ከተፈጠረ ቆየ ነው ችግር የፈጠረ ሰማኛና፣ አንተ ራስህ ሌባ፣ አንተ ነገር በጣም ጥሩ። አሁን ደግሞ ተከትለ ለሷ መደረብ ጀመርካ? ምንድነው? ምን ሆኖ ነው ቤቱ ጭር ያለ? ሁሉም በጊዜ ነው መኝታ ቤታቸው የገቡት። ምን ነው ችግር አለ እንዴ? እቺ ዳዊትን ብላ የምትመላለሱ አለች። በጣም ቤታችን ውስጥ ችግር እየፈጠረችብን ነው። ምንድን ነው እሱ? እንደውም ምህቴ፣ ከዚህ በኋላ እዚህ ቤት እንዳትመጣ መከልከል አለብሽ። ይኸውልሽ ሉሊት፣ ያን ያህል ችግር የምትፈጥር አይነት ሰው ስላልሆነች ተያትሁን። በዛ ላይ ደግሞ ማንም የላትም ብቸኛ ናት። ያው እንግዲህ አንቺ ትልቁ ችግር ይሄ ነው። ለሁሉም ሰው ታዝኛለሽ። ከዛ እየመቱ መጥቶ ይጨማለቁብናል። ተታልኩሽ አይደል እንዴ ልዕልቴ። እሻውን እኔን ተውና ሀሳብሽን ቀይርሽ። ምን ወሰንሽ? በምን ጉዳይ ነው? ትላንት በአወራነው ጉዳይ ነው እህቴ ልዕልት። ምን ነበር ያወራነው? በልጁ ጉዳይ። አሁንም ውሳኔሽን አልቀየርሽም? ቆይ ግን የምርሽን ነው ልጁ እንዳስወጣው የምፈልግ? ሉሊት፣ እስቲ በደንብ አስቢው። እንዴ እርግጠኛ ባልሆንሽበት ሰው አሁን ከሶልሽ? እንዴት ብለሽ ነው ሕይወትሽ እንደዚህ የምታጨናግፊው? እኔና ካሊብ እንደማንለያይ እኮ ግልጽ ነው፣ አብረን መቀጠላችን አይቀርም። ወንድ ልጅ ማመን የለብሽም። ምን እንደሚያስብ ኮ ማወቅ በጣም ከባድ ነው። ለሷ አትጨነቂ፣ ስለሱ ራሴ እወስናለሁ። ግን ተረጋግተሽ ብታስቢበት ጥሩ ነው። አስብበታለሁ። ለማንኛውም አሁን እረፍት ማድረግ ነው የምፈልገው። ታዲያ ማረፍ ከፈልግሽ መኝታ ቤት ገብተሽ አተኝም እንዴ? አይ፣ ትንሽ ቆይቼ ይገባለሁ። አንቺ ግቢ። በቃ እሺ። በቃ ለነገሩን የማስተካከለው ነገር አለኝ ገብቼ ይሰራለሁ። ግን ስላልኩሽ ነገር በደንብ አስቢበት፣ እሺ? አስብበታለሁ። ሌላ ወሬ አይደለም የመጣሁት። ሉሊት ምንድነው? ወይ ተፈጠረ? ችግር አለ እንዴ? ቅድም ቤት ውስጥ ትልቅ ችግር ተፈጥሮ ነበር እና ደግሞ እኔን ህል እኔ ትልቅ ጉዳይ አለ። ሁሌ ስትጨጋጨቁ ሳይ ደግሞ በጣም ነው የሚወቅሳኝ። ምንድነው እሱ? ችግር አለ እንዴ? አዎ ሉሊት፣ ያልነገርኩሽ ብዙ ነገር አለ። ምንድነው እሱ? መጀመሪያም አንቺ ላይ እንደዚህ ማድረግ አልነበረብኝ። ምንድነው እሱ? ሉሊት እንዴ! ይቅር በይ አበባ፣ ምን ሆነሻል? ይቅር በይ እሺ ከጉልበት ላይ ተነሽ። ይቅርታ ታላደረግሽልኝ፣ ስለኛ ነው ያለው እንጣ። እሺ መጀመሪያ ምንድን ነው የተፈጠረው? ንገሪኝ። መጀመሪያ ይቅርታ አድርግልኝ። እሺ እሺ፣ ምን ማድርግልሻለሁ? ተነሽ፣ ይቅርታ አደረግሽልኝ። አው እሺ፣ አመሰግናለሁ። እሺ አሁን ንገሪኝ፣ ምንድን ነው ምን ወሰደሽ እዚህ? አንቺ ማታውቂው ትልቅ ችግር ነበር። የምን ችግር? ምንድን ነው እሱ? ስላልማዝ ነው አልማዝ አልማዝ? እንደ ሞንቼ የታወቅሻት? አልማዝ እዚህ ቤት ነበረች። ምን? መቼ ፖሊሶቹ ሲፈልጓት እዚህ ተደብቃ ነበር።